ሰዊት ሽርበት ያኔ ጉንፋን ሲይዛቸው ነን የሚፈልጉት፣ ጉንፋን ሲያማቸው ማለት ነው። የሰወር ሲያባቸው ማናገር ነው ማለት

እዚህ እንደዚህ የተወሰነ ነው መሆን አሁን፣ ማለት ነው ሳትሆን አጠፋዋለሁ። እንዴት ስ ከዚህ በላይ መስል ማለት ነው በኋላ እናረጋለሁ መሰላችሁ፣ ይህንን አሁን እኔ እሳትን አጥፍች ሁሉ ለነገራችን ላይ እሳት መታጠፈውን በሌላ እቃ ላይ ሳህን ሰፋ ያለ ትንሽ ብዙሀን ነገር ስለሆነ ጉሮሮ አራድ ማድረግ ያለበት ኩርኩ መድኃኒት ነው። ከዛ ከለሩም ያሳምርልናል ነው። ይህ ማድረገው ይህን ልብቱን ፈትቻ አደረገዋለሁ ማለት ነው። እዚህ ልብቱን አሁን እንዳደረጉት ስድስት ፍሬ

የመፍለያ ሰዓቱ ምን ያህል እንደሆነ ለመንገድ ለማስተካከል ስላ አስቸገረኝ። እንደዚህ የፈላ ራሳችሁ ኦ ትየ ነው ማለት ነው። ያው አሁን ገና መፍላት እየጀመረ ነው። ካታዳሩ ከለሩ፣ በነገራችን ላይ እንደዚህ ታላማ እንት ታላላላችሁ በቁርቁም ነው የምታስተካክሉት ከለሩን። ሌላ ነገር አትጨምሩም። ይመልኩ ቁርቁም ነው ሌላ ነገር ሳይሆን ማለት ነው። ነጣም የሚልባችሁ አቅጣጫ ከሆነ ቁርቁም ታክሉበት። አለ እየፈላ ነው በቃ ይህሄ ፈላ ከዛ ቡዲ ብለ ለቀስ ይላ ለቀስ ነውቱ። ሲ ላይክ ሼር ሰብስክራይብ አድርጉት። ቪዲዮን እስከ መጨረሻ አውልኝ ሸር አድርጉት ሊንክ አንድም ሰው ቢጠቀምበት። በነገራችን ላይ እኔ ማራውም ይሁን የምሰራውም ነገር ይታማቸዋል። ያኔ ያው ሁሉም ነገር ጀማሪ ሲሆን አንሸለ ሆኖ ነው እንጂ ማለት ነው። የሚወርቅ ነገር አይደለም። ሰው ተሞክሮም ሲያካፈል የሚያውቀውን ነገር ሲያሳይ

ያው ካላሩ ሽሮ እንደዚያ በይሆኑ ግን ያፈላሉ ሽሮ ሽሮ ይመስላል ማለት ነው። ሰላ ላይ ሁን አለቀ። ሰላማችሁ ብዝት ብዝት ይበልልኝ፣ ሀገራችን ሰላም ያደርግልን።